ጀግኖቻችንን እያነሳን እናስታውሳቸዋለን፣ እንዘክራቸዋለን። በየዘመናቱ ታሪክ የሠሩ ታሪክ ያኖሩ ጀግኖቻችን የአገራችንን ዳር ድንበር ለማስከበር የከፈሉትን መሥዋዕትነት እያነሳን ጀግኖቻችንን እንዘክራቸዋለን። እናንት ጀግኖቻችን የሀገራችንን ዳር ድንበር ያስከበራችሁ ውዶቻችን፣ በእናንተ ጀግንነት በእናንተ መሥዋዕትነት፣ ይኸው ምድረ ቀደምቷ ኢትዮጵያ ዛሬም የትውልድ ቅብብሎች ላይ ትገኛለች። በጀግኖች ወር ጀግኖቻችንን እንዘክራለን።

ሌትናንት ኮኖሬል ለገሰ ተፈራ የዘጠነኛው ተዋጊ እስኳድሮን ጥብቅ አዛዥ ሆነው ይመደባሉ። በዚህም የእስኳድሮኑ በራሪዎች አየር ላየር ውጊያ ዝግጁ እንዲሆኑ በማቀናበርና በማስተባበር የአየር ላየር ውጊያ በተጀመረበት ጊዜ በፍጥነት ተነስቶ ጠላትን ለመግጠም አስፈላጊ የሆኑ ዘዴዎችን በመቀየስ ከፍተኛ ስም ያተረፉ የተከታታይ በራሪዎችን ሞራል የገነቡና ተከታይ ጀግና ያፈሩ ነበሩ። ጎዴ፣ ዋርዴርና ቀብሪ ደሃር አድሃሪው የሶማሊያ መንግሥት ወታደሮች ጊዜያዊ ድል አግኝተው በሀገራችን ሕዝብና ኢኮኖሚ ላይ ከፍተኛ ጥፋት ያደረሱባቸው አካባቢዎች ነበሩ። ሌተናንት ኮሎኔል ለገሰ ተፈራ ይህ ድርጊት ከሚያንገበግባቸው ውድ የኢትዮጵያ ዜጎች አንዱ ነበሩ። ከሐምሌ 6 ቀን 1969 ዓ.ም ጀምሮ በዚህ አካባቢም ግዳጅ እንዲፈጽሙ ትእዛዝ ይሰጣቸዋል። እንደተለመደው በዝቅተኛ ከፍታ በመብረርና የአካባቢውን ጠላት በመደብደብ ኃይሉን በማመናመን ተሽከርካሪውንና ድርጅቱን በማውደም እጅግ ከፍተኛ ውጤት ያስገኙ ሲሆን፣ ይህም ለወገን ጦር መጠናከርና ሞራል መገንባት ከፍተኛ አስተዋጽኦ አድርጓል። ሐምሌ 9 ቀን 1969 ዓ.ም. የድሬዳዋ አየር ጣቢያ በተጠናከረ የሶማሊያ ጦር የተወረረበት የድሬዳዋ ከተማ ሕዝብ ከአብዮታዊው ሰራዊት ጎን በመሰለፍ ከጠላት ጋር ግብ ግብ የገጠመበት ጊዜ ነበር። ሌተናንት ኮሎኔል ለገሰ ተፈራ የድሬዳዋን አየር ጣቢያ የከበበውን በድሬዳዋ ሕዝብና በአብዮታዊ ሰራዊት ላይ በከባድ መሣሪያ የተጠቀመ ከፍተኛ አደጋ እያደረሰ ያለውን ጠላት እንዲከላከሉም እንዲጠቁም ትእዛዝ ተሰጥቷቸው ጓዱ ከሐረር ሜዳ በመወርወር የጠላትን ይዞታ እያደኑ ይደበድቡና ይደመስሱት ገቡ። በዚህ ቆራጠና ቀልጣፋ እርምጃ ጠላትን የሐፍረት ማቅ እንዲለብስ አድርገዋል። በዚሁ ጦርነት የአድሃሪው የሶማሊያ መንግሥት አራት የአየር ኃይል ተዋጊ አውሮፕላኖች በሐረር አካባቢ የጥፋት መልእክታቸውን ሊፈጽሙ ይመጣሉ። በአየር ለአየር ውጊያ ታዋቂነትን የተጎናጸፉት ሌተናንት ኮኖሬል ለገሰ ተፈራ በእንግሊዛ ዶግ ፋይቲንግ በሚባለው ውጊያ ሊገጥሟቸው ወደ እነሱ ያመራሉ ለአራቱም የሶማሊያ አውሮፕላኖች ኢላማ ሌትናንት ኮሎኔል ለገሰ የሚያበሩት አውሮፕላን ነበር። ሌትናንት ኮሎኔል ለገሰ የሚከተሏቸው ሁለት የሶማሊያ አውሮፕላኖች አቅጣጫቸውን በተቃራኒ ወደ ጎን በመታጠፍ ለውጠው ሌትናንት ኮሎኔል ለገሰን መሐል አስገብተው ፊታቸውን በማዞር ከግራና ከቀኝ ይመጡ። ሌትናንት ኮሎኔል ለገሰ ፊታቸውን ወደ አንደኛው አውሮፕላን አዙረው ሲሄዱበት እሱም ሆነ ሌላው ጓደኛው ከፊትና ከኋላ ሊያጠቋቸው ይሞክራሉ። የበረራ ታክቲካቸውን በመለዋወጥ ሁለቱን አውሮፕላኖች ሲያምታቷቸው ይቆይና ሽምጥ ወደ አንዱ ሲሄዱበት በተለይ አንዱ ፊት ለፊት ጠፍቶ ለማጥፋት በመቁረጥ ወደ እሳቸው ሲሄድ የኋለኛውም ሲከተላቸው የሁለቱንም ፍጥነትና ፍላጎት በማመዛዘን ወደ እሳቸው በኃይል እንዲወረወሩ ካደረጉ በኋላ አቅጣጫቸውን በመለወጥ ከመሃላቸው በማምለጥ ከቅርብ ሲወጡ ሁለቱ የጠላት አውሮፕላኖች እርስ በርሳቸው ተላትመው ይወድቃሉ። ሌትናንት ኮኖሬል ለገሰ በዚህ ብቻ ባለመገታት ሌሎች ሁለት በአጠቃላይ አራት የጠላት ተዋጊ አይሮፕላኖች የጣሉና የጠላትን ቅስም የሰበሩ ስመጥር ጀግና ነበሩ። ቦታው ጀልዴሳ አካባቢ ነሐሴ አምስት ቀን 969 ዓ በዚህ አካባቢ የጠላት ክምችት ያገኛሉ። በላቀ የበረራ ችሎታቸው በመጠቀም ይህን የጠላት ክምችት በመደምደም ኃይሉን አዳክመዋል። ሌላው ከፍተኛው ገድል ጳጉሜ አምስት ቀን 969 ዓ ም ሁለት የጠላት አውሮፕላኖች ወሰናችንን ጥሰው ወረራ ለመፈጸም ከግዛታችን ይገባሉ። ሌትናንት ኮሎኔል ለገሰ በእንግሊዛ ኢንተርሰፕት ለማድረግ ሲነሱ የጠላት አውሮፕላኖች ይህ ነው በማይባል ፍጥነት ይፈረጥጡባቸዋል። ሆኖም ጀግናው አብራሪ ሐርጌሳ ከተማ ድረስ ዘልቀው በመግባት አውሮፕላኖቹ ቢያመልጧቸውም ሌሎች በሐርጌሳ አውሮፕላን ማረፊያ ቆመው የነበሩ ሚግ 21ና የመጓጓዣ አውሮፕላኖችን በማውደምና አየር ማረፊያውን በከባድ መሣሪያና በቦምብ በመደብደብ አውሮፕላን ማረፊያውን ከአገልግሎት ውጪ እንዲሆን ማድረግ የሶማሊያ ጦር አየር ኃይል አውሮፕላኖች ከ1969 ዓ ም መጨረሻ በኋላ ፍጹም በጦርነቱ የማይካፈሉበት ሁኔታ በመፍጠር በአየር ውጊያ ድል ለሰፊው የኢትዮጵያ ሕዝብ አስጨብጠዋል። ሌትናንት ኮኖሬል ለገሰ ተፈራ በራሪው የኅብረተሰብአዊት ኢትዮጵያ ጀግና፣ በልበ ሙሉነታቸው፣ በደፋርነታቸው በቆራጥነታቸው አምስት ተዋጊና አንድ የመጓጓዣ አውሮፕላኖችን የጠላትን መደበኛ ሰራዊት ድርጅቱንም ጭምር እጅግ በላቀ ጀግንነትና ተጋድሎ በመደምሰሳቸው በፈጸሙት ወደር የሌለው ጀግንነት በአብዮታዊ መንግሥት የኅብረተሰባዊት ኢትዮጵያ ጀግና ሜዳይ ተሸልመዋል። ይህም ገጸ ታሪካቸው ሽልማቱ ሲበረከትላቸው የተነበበው ታሪክ ነው። ገባችሁ ክብር ለነፃነት ተስፋ እግራችሁ ተቆርጦ፣ አይናችሁ የጠፋ ኩራት ሰማችሁ ኢትዮጵያም ኮርታለች በደንብ አጥንታችሁ እድል አይታበታለች። ሌትናንት ኮሎኔል ለገሰ ተፈራ መስከረም 1 ቀን 981 ዓ.ም የኢትዮጵያ መንግሥት ለኢትዮጵያ የቁርጥ ቀን ልጅ ለአየሩ ላይ ነብር ለሌተናል ኮሎኔል ለገሰ ተፈራ የብርጋዴር ጄኔራልነት ማዕረግ ሰጥቷቸዋል። በዚሁ ዕለትም የኢትዮጵያ መንግሥት የየካቲት 66 አንደኛ ደረጃ ኒሻን ሸልሟቸዋል። በተመሳሳይ የኩባ መንግሥትም የአየሩን ጀግና ወደ ሀገሩ ጋብዘው የኩባን ከፍተኛ የጀግና ሜዳይ ሸልሟቸዋል። ብርጋዴር ጄኔራል ለገሰ ተፈራ ወልደ ሥላሴ በተወለዱ በሰባ አምስት ዓመታቸው ይህንን የሰሩትን ታሪክ ለታሪክ ይሁን ብለው አስቀምጠው መስከረም 25 ቀን 2009 ዓ ም በሀገረ አሜሪካ አርፈዋል። አስከሬናቸውም ወደሚወዷት ሀገራቸው ተመልሶ የቀብር ሥነ ሥርዓታቸውም በቅድስ ሥላሴ ካቴድራል በወታደራዊ ክብር ተፈጽሟል። እርሳቸው ቢያልፉም የፈጸሙት የጀግንነት ታሪካቸው ግን ሕያው ሆኖ ይቀጥላል። ብርጋዴር ጄኔራል ለገሰ ተፈራ የሠሩት ታሪክ ያኖሩት ታሪክ እጅግ ልዩ ነውና በታሪክ ሁሌም ታወሳሉ። በጀግኖቹ ወር በየካቲትም ጀግናውን ለገሰ ተፈራን እንዲህ አስታወስናቸው። ውድ ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን።